የአብርሽና የሩታ ቀለበት እንግዲህ ሰርጋቸው ቀን ተቆረጠ። ሶምያ እስከ ልጆቿ ሃይማኖቷን ቀየረች። እንግዲህ ልቀይር እየተንገዳገደች ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረከቱ የሽምስ ኢትዮ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከኔ ጋር አልሐምድላሂ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ይዤላችሁ የመጣሁት አብርሽን፣ ሩታን፣ ሶምያን የሶምያን ልጆች ሰይድንም ይጨምራል። እንግዲህ ሶምያ ስመጣ ያው የሰይድን ስማሳታችን የማይቀር ነው። እንግዲህ አንዳንድ ማንኛቸውን ላስቀድም እና አብርሽ ወደኋላ ይቅሮ ማለት ነው። መጀመሪያ ሶምያን እንግዲህ ሶምያ ቪዲዮው እንድታይ ሃይማኖትሽን ቀይሪ ብለውኛል ቤተሰቦቼ። ልጠመቅ ነው፣ ሃይማኖቴ ልቀይር ነው እያለች ነው። እንግዲህ ሮመዳንንም እየጾምኩ ነው፣ ግን ለመጾም እየተስማማኝ አይደለም፣ እየራበኝ ነው የምጾመው እያለች ነው። ውድ ቤተሰቦቼ ምን ትላላችሁ እናንተ? እንግዲህ አንዳንድ ጊዜ በእርግጥም ከክርስቲያን ቤተሰቦች የተወለድን ልጆች ሃይማኖትን እንግዲህ ቤተሰብ፣ ማንኛውም ቤተሰብ ሃይማኖትሽን ተመለሺ ማለታቸው የማይቀር ነው። እንግዲህ ሶምያ ሙስሊም ስለሆንኩ ነው ባሌ ያገባብኝ፣ በሃይማኖቴ ብኖር ኑሮ አያገባብኝም ነበር የሚለውንም እንትን ያለች ይመስለኛል። እንግዲህ ብዙ ጊዜ እንደዛ አይነት ነገር ሊፈጠር ይችላል። ግን ደግሞ ውዝግብ ላይ ነኝ። እናቴም እህቴም በተለይ እህቴ መቼ ነው የምትጠመቂው፣ መቼ ነው ልጆችሽን ክርስትና የምታስነሽው እያለች እየጨቀጨቀችኝ ነው እያለች ነበረ። እንግዲህ እኔን ዝህ እንደማየው ብዙ እህቶቻችን እንግዲህ በሃይማኖት ያው የምዘነጉ ከሆነ እንደገና ደግሞ ሃይማኖት ሽ ተመለሺ ሲሉ ዝም የምትሉ ከሆነ እሺ የምትሉ ከሆነ ምንጊዜም መቀመጫችሁን መቆሚያችሁን ማሳጣቱ የማይቀር ነው። ለምን ቤተሰብ እንግዲህ የራሱን ሃይማኖት ልጃቸውን ወደ ራሳቸው ሃይማኖት መመለስ ይፈልጋሉ ማለት ነው። ስለዚህ እንግዲህ ይሄ የሶምያ እስከ ልጆቿ አቋም ነው ማለት ነው። ልጆቹን ደግሞ እንግዲህ ሰይድ ምን አለ? እንግዲህ ሰይድ ባያገባባት ኑሮ፣ ባያስቀይማት ኑሮ፣ ሰርጉን በሚዲያ ላይ አድምቆ ባይልክ ኑሮ፣ ይህ ሁሉ ነገር ባልመጣ ነበር። ልጆቿን ይዛ ወደ ዘመዶቿ ባልሄደች ነበር። እና ይሄ ሁሉ ጥፋት የሴድም ጥፋት አለበት ማለት ነው። ያው እንግዲህ ብዙ ጊዜ ሶምያ አግባ ምንም ብታገባ ችግር የለውም አረብ አግባ ብላይ ነበር ብሎ እንግዲህ ሀበሻ ስላገባ እሷ ደግሞ ስላገባ ብቻ ሳይሆን ሌላም ልጅ ስላለው ነው እኔ ሰይድን የማልፈልግበት ምክንያት ብላለች። እንግዲህ ልጆቿን ይዛ ወደ ባህር ዳር ሄዳለች። ስታወራ ደግሞ እንዳለችው አካባቢዋ በጣም ሩቅ ቦታ ገጠር አካባቢ መኪና የማይገባበት አካባቢ ሩቅ ነው። የእሷ ደግሞ አገሩን ሁሉ እንደጠራችው በጣም ይርቃል ማለት ነው ከባህር ዳር ምንም የሁላችንም ቤት ገጠር ቢሆንም ግን እንደሷ በጣም የራቀ ቦታ ለልጆቹ ማስቸጋሪ እንደሆነ አካሄዱም እንደገና ያው ከባድ ነው ውስጥ ያለች ስትናገር ነበረ። እንግዲህ ሶሚ አላህ ይድረስልሽ አላህ ይደግፍሽ። ግን እንግዲህ ልጆቹን ያላአባትየው ፍቃድ እንግዲህ ቤተሰቦቿ ክርስቲያን ማስጠመቅ አለብን እያሉ ነው ስትል ነበረ። አባትየውን መፍቀድ አለበት በዚህ ላይ አባትየው ያልፈቀደውን ልጆቿን ክርስቲያን ልታረጋችልም ማለት ነው። እንግዲህ እሷ በነገራችን ላይ ሰይድ አልፈታን ቢላት እንኳን ክርስቲያን ሆንኩኝ ብላ ካለች ፍቹ ይወርዳል ማለት ነው። እንግዲህ ወደዚህ እንዳዘነበለች እና ያሰብኩት ግን ለማንኛውም ቤተሰብ ሶምያ ሀይማኖቷን ለመቀየር አስባ ሳይሆን ለቪዲዮው ነው። ብዙ ጊዜ ቪዲዮ እንዲታይላቸው ብዙ ሰዎች የማይሆን ንግግር ይናገራሉ ማለት ነው። ቪዩ እንዲታይላቸው እንደገና ደግሞ በቃ እንግዲህ እነዚህን አብርሽና እነሩታን እንደምታመለከቷቸው እስከ አባትየው ድረስ ደርሶ ሽምግልና እንዲሸመግላቸው እንዲያስታረቃቸው ብዙ አተከራ ውስጥ ገብተው ነበር። ለምን ይመስላችኋል እንደዛ የሆነበት ምክንያት? እነሱ ምንም ሳይጣሉ ያንን ሁላ ፊልም ሰርተው እንደገና ታረቅን፣ አባታችን አስታረቀን ብለው የመጡት ለምን? ዶላር እና ዶላር ብቻ ስለሆነ ማለት ነው። ስለዚህ ሶምያም ቤተሰቦቿም የተከበሩ ክርስቲያን ቢሆኑም እሷ ደግሞ እንግዲህ ከዚህ አመታት በኋላ ተመልሳ ወደ ቤተሰቦቿ ትሆናለች ብዬ አልገምትም። ይሄ እኔ ግምት ነው ማለት ነው። ስለዚህ እንግዲህ ሰይዲንም ለማንጨርጨር ይመስለኛል። እሱ ሚስትኛይቱ ሚስቱ ጋራ ፍጥሩን እያፈጠረ ምግቡን እየበላ እንግዲህ ሶምያን እየረሳት ሲመጣ እሷ ደግሞ እስከ ልጆቹ ክርስቲያን ለሆን ነው ብዬ ለምን አላንጭረጭረው ማለችና፣ ቪዲዮ ሰራቸው ማለት ነው። እንደዛ ይመስለኛል እንግዲህ፣ ያንን ይመስላል አይመስላችሁም? ቤተሰብ ብዙዎቹ አንድኛይቱ ምናለች ሶምያ በህልሜ አይችሽ ነበረ። በህልሜ ያየሁትም ሃይማኖቴን ልቀይር ነው ወደ ክርስትና ያልመለስ ነው ስትይ ሰምቼሻለሁ፣ በህልሜ አይቼሻለሁ ብላ ኮሜንት ጽፋላታል። እና ብዙዎቹ አደራ ወደ ነበርሽበት አትመለሺ እንዲሁ ሙስሊም እንደሆን ቀጥ ያሉም አሉ። እንግዲህ ሶምያ ስሟንም ተናግራለች። አንቺ አለም ወይም አንቺ አለም ነው ውብ አለም ነው ምንድን ነው አለም አንቺ አለም ወይም አለም አሉኝ ነው ስሜ ያለች ነው የመሰለኝ፣ ባልሳሳት ማለት ነው የሶምያ ስም ማለት ነው። ይህንን ይመስላል እንግዲህ ለሶሚያና ቀራሩን ሃይማኖት የግል ነው፣ ቤተሰብ የጋራ ነው። ስለዚህ ቤተሰቦቿም የክርስትና ሃይማኖት ተከታይ ቢሆኑም እሷ ሰልማለች ማለት ነው። ግን ለቪዲዮ ድምቀት ለባሏም ለማንጨርጨር ይህንን ተናግራለች ማለት ነው። ሰው ግን እየተንጫጫ ነው። ክርስቲያን እህቶቼም እንግዲህ ሶሚያ እንዳትመለሽ ወደ ይሄ ተመለሽ ነው እንጂ ወይ እኔ ዘባረኩ እን እንዳትመለሺ እንደዚሁ ሙስሊም እንደሆንሽ ቀጥ ያሉ ብዙ አሉ። በአላህ የሚሉ የሚናገሩም አሉ። ግማ ሙስሊሞቹ በአላህ ሶሚ እንደዚሁ እንዳልሽ ሃይማኖትሽ፣ በሃይማኖትሽ በኩል አትደራደሪ ሃይማኖትሽ ሃይማኖትሽ ነው ቦታ ትጭ እያሉ ነበረ። ክርስቲያኖቹ ደግሞ ወደ ድሮ ማንነት ስለተመለስሽ ደስ ብሎናል እያሉ ሁሉ ኮሜንት ላይ እየጻፉ ነበረ። እንግዲህ ወደ ና ብርሽ ስመጣ ደግሞ አብርሽና ሩታ ዱባይ ላይ ሄደን ቀለበት ልናደርግ ነው አሉ። ሰርጋችንም ሰርጉ ስለ ሰርጉ እንግዲህ ሰርጉ ተቆርጧል። በአንዳንድ ሰው በቀለበትም እንደ ሰርግ አድርገው ያገባሉ ማለት ነው። ቀለበታችን ዱባይ ላይ ነው የሚሆነው እያሉ ነው። ሰው ሀገሩ ላይ ነው ሞቱም ሰርጉም መሆን ያለበት አገር ላይ እንጂ ምን ይሉታል? ዱባይ ሄዶ ሰርግ ማስረግ፣ ማንኛው ዘመዳቸው፣ ማንኛው ጎረቤታቸው ሊበላላችሁ ሊጠጣላችሁ ነው። የእውነት ሰው ሰው ሀገር ሁኑ። እንግዲህ ሀገሩን ናፍቆ ከሀገሩ ላይ ሞቴም ሰርጌም መይሁን የሚል በብዙ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገራቸው ሂደው ነው ድግስ ደግሰው የሚያበሉት የሚያጠጡት። ለምን? እንግዲህ ኢትዮጵያ ላይ ያሳደጉን ጎረቤቶቻችን፣ ዘመዶቻችን፣ ዝርጌዎቻችን የአካባቢ ሰው ራሱ ያለው ኢትዮጵያ ላይ ነው። እዚህ ሀገር ምናልባት ውጭ ሀገር የሚያሰርጉትና ሰርጋቸው እዚህ የሚሆነው ለመሄድ የማይመቻቸው ኢጋማ የሌላቸው የመኖሪያ ፍቃድ የሌላቸው ሰዎች እዚሁ ሰርጋቸውን ባሉበት አካባቢ ሰርጋቸውን አስርገው ይበላሉ ማለት ነው። ግን ደግሞ የመኖሪያ ፈቃድ ያላቸው እንደልባቸው የሚመላለሱ ደግሞ አገራቸው ላይ ነው። ለምን? ስንት ዘመድ አለ። እንኳንስ ያሳደገን ጎረቤት ያሳደገን አካባቢ ሁሉ የሚናፍቀው የእኛን ሰርግና የኛን ማንነት በሀገራቸው ላይ መጥተው እንዲዳሩ እንዲኳሉ ባይናቸው እንዲያው ይፈልጋሉ። እንዴት ነው የና አብርሽ ሰርግ ወደ ዱባይ ያ ከተመው መንገድ የገባው ማለት ነው ላይክ